ምድር ተንቀጠቀጠች። የእስራኤል መንግስት ያስደነገጠው ተቃውሞ ኔታንያሁን በመቃወም መቶ ሺዎችም አደባባይ ወጥተዋል። ሐማስ ባልጠበቀና ባልተገመተ መልኩ በጥቅምት ሰባት 23 የእስራኤልን ድንበር ተሻግሮ 1200 በላይ እስራኤላውያንን ገድሎ 251ን አግቶ ወደ ጋዛ ሰርጥም ከተመለሰ በኋላ ፍልስጤማውያን አይተውት የማያውቁትን ሰቆቃና እንግልትም ውስጥም ገብተዋል። ሰቆቃና እንግልቱ ግን በፍልስጤማውያን ብቻ ያበቃ አይደለም። ይልቁ ሁንም በጋዛ ሰርጥ ውስጥም ቤተሰቦቻቸው የታገቱባቸውና በእስራኤል ጦር ውስጥም ወታደር ቤተሰብ ያላቸው እስራኤላውያንም የሰቆቃ አካል ሆነዋል። የጋዛ ጦርነት ይብቃ፣ የቢኒያሚን ኔታንያሁ መንግስት አስካሁንም የተጓዘበት መንገድ አግባብ አይደለም፣ ታጋቾችን ለማስለቀቅ ሌላ መፍትሄ ይፈለግ፣ በሚልም በመቶ ሺዎች የሚቆጠሩ የእስራኤል ዜጎችም አደባባይ ወጥተዋል። በርካቶች በስራ ማቆም አድማ በእስራኤል መንግስት ላይ ጫናን ለማሳደር ጥረት እያደረጉ ሲሆን ቢኒያሚን ያው፣ የእስራኤል ሕዝብን ለተቃውሞ መውጣቱን ሐማስን የሚያጠናክር ነው በሚልም ተቃውሞውንም ሲተቹ ተስተውለዋል። ሰላም ጤና ይስጥልን፣ ተከበራችሁ የቻናላችን ተከታታዮች እንደምናላችሁ። እስራኤል ለሁለት ዓመታትም የሚጠጋ ጊዜ በጋዛ ሰርጥም ጦርነት ብታደርግም በጦርነት ያስፈታቻቸው ታጋቾች ቁጥርም ከአምስት አይበልጥም። በድርድርና በተኩስ አቁም የተፈቱ ግን ቁጥራቸውም ከፍ ያለ ነው። አሁን ታዲያ የእስራኤል ዜጎችን ዘመቻው ይቁ ታጋቾች በድርድር ይፈቱ በሚልም ተቃውሞም በእስራኤል መንግስት ላይም ያሰሙ ነው። ይህ ጉዳይ የዛሬ ማጠንጠኛችን አድርገነዋል። እስከ ፍጻሜ ምድር ያንቀጠቀጠው ተቃውሞ የጋዛ ጦርነትን እንዲቆምና በሐማስ የተያዙ ታጋቾችም እንዲለቀቁ ስምምነት ላይም እንዲደረስ ለመጠየቅም በመቶ ሺዎች የሚቆጠሩ የእስራኤል ዜጎችም አደባባይ ወጥተዋል። እሁድ ዕለት ከፍተኛ ቁጥር ያለው ህዝብም በቴል አቪቭ ሆስቴጅ በተሰኘው አደባባይ የወጣ ሲሆንም የአደባባዩ ተቋቋም አዘጋጆችም የእስራኤል መንግስት ጋዛን ለመውረርም የያዘውን ዕቅድ በሐማስ ተይዘው ያሉ ሀያ የሚሆኑ ታጋቾችን አደጋ ላይ ይጥላልም ብለዋል። የዚህ የአደባባይ ተቋም አካልም በሆነው ብሔራዊ የስራ ማቆም አድማ መንገዶችም፣ ቢሮዎችም እንዲሁም አንዳንድ አካባቢዎች የሚገኙ ዩኒቨርሲቲዎችም ተዘግተዋል። ከዚህ አደባባይ ተቋሙ ጋር ተያይዞ ወደ አርባ የሚጠጉ ሰዎችም ታስረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአደባባይን ተቃውሞ የሐማ የሀማስ አቋም የሚያጠናክር እንዲሁም የታጋቾችን መለቀቅም የሚያጓትት ሲሉም ተችተውታል። የቀኝ አክራሪ ሚኒስትሩ ቤዛሌል ሲሞትሪችን በተመሳሳይ አውግዘው ሀማስን የሚያግዝ ጎጂ ዘመቻ ነው ሲሉም ፈርጆታል። ይህ ከሀገራዊ የስራ ማቆም አድማ ጋርም ያሰናዱት የታጋቾች ቤተሰቦችና የጦርነቱ መስፋፋት የተቃወሙ አካላት ናቸው። ኢናብ ዛጋንዌር የተሰኘ ልጇቸውም የታገተባቸው እናትም ሁሉም አቀፍና ተጨባጭ የሆነ ስም ለማንነት ጦርነቱ እንዲቆም እየጠየቅን ነው ብለዋል። አሁን ያለው የእስራኤል መንግስትና የቀድሞ ባለስልጣናትም በጋዛ ሰርጥም እየተደረገ ያለውን ዘመቻ በከፍተኛ ሁኔታ የሚደገፍ ሲሆን በጋዛ ያለውም ሰቆቃና ሞትም አስፈላጊ መሆኑን ከዚህ ቀደም በተደጋጋሚ ሲናገሩ ተሰምተዋል። የቀድሞ የእስራኤል ጦር የደህንነት ክፍል ኃላፊ ሜጀር ጄኔራል አሮን ኤሌቭ በቅርቡ ሲናገሩ የነበረውን ንግግር በድብቅ ተቀርሶ የወጣባቸው ሲሆንም በድምጹ ላይም አንሳሽ ፍልስጤመ ያን በጋዛ ሰርጥ መገደላቸውን ለቀጣዩ የእስራኤል ትውልድም አስፈላጊ ነው። ህጻናትን ቢሞቱ አያስጨንቀኝም። በጥቅምት ሰባት ጥቃትም ለሞቱ እያንዳንዳቸው እስራኤላውያን አምሳ ፍልስጤማውያን መገደል አለበትም ብዬ አምናለሁ ብሏል። ይህ ተቃውሞ የተካሄደውም የእስራኤል ጦር ካቢኔ የጋዛን ከተማ ለመውረርም፣ እንዲሁም ፍልስጤማውያን ለማፈናቀል ውሳኔና ካጸደቀ በኋላ ነው። ይህ የእስራኤል እርምጃ የተባበሩት መንግስታት የጸጥታ ምክር ቤትን ጨምሮ በበርካታ ሀገራትም

ታጋቾችን ያላስለቀቀው የኔታንያሁ ቅድ የእስራኤል ጦር ዘይቱን በተባለችው የጋዛ ከተማ ላይም እየፈጸመ ባለው ለቀናት በቀጠለውም ከፍተኛ ጥቃትም አሰቃቂ ሁኔታ መፍጠሩና በሺዎች የሚቆጠሩ ፍልስጤማውያን መፈናቀላቸው በሐማስ የሚመራው የከተማዋ ማዘጋጃ ቤትም ተናግሯል። የእስራኤል ጦር ቅዳሜ ዕለትን ብቻ ባደረሰው ጥቃትም ቢያንስ አርባ ፍልስጤማውያን መገደላቸው የጋዛ ሲቪል መከላከያ ኤጀንሲ ማሳውቋል። የእስራኤል ጦር በጋዛ ከተማ ከተማ ምስራቃዊና ደቡባዊ አካባቢዎችም በተለይም በዘይቱን ከተማ ያላሰለሰ ጥቃትም እያደረሰ መሆኑን የአማስ መግለጫ አስታውቋል። የእስራኤል ጦር ድንኳኖችንና የእርዳታ ኤጀንሲዎችን አማካኝነት ወደ ጋዛ እንዲገቡ መፍቀዱን እንደሚጀምርም አስታውቋል። ህዝቡ ከጦርነት ቀጠና አውጥቶ ወደ ደቡባዊ ጋዛ ሰርጥም ለማስፈርም በሚደረገውም ዝግጅትም የድንኳን መጠለያዎችን አቅርቦት እንደገና ይቀጥላልም ሲሉ የእስራኤል ወታደራዊ አካል ኮጋትም ገልጿል። የእስራኤል ጦር በጋዛ ከተማ የሚኖሩ ፍልስጤማውያንን በግዳጅ ማፈናቀሉ በደቡባዊ ጋዛ በሚዘጋጅ ካምፕም ለማስገባት እቅድ የያዘ ሲሆንም ጦሩ የጋዛን ከተማም የሚወርበትም የጊዜ ሰሌዳም አላስቀመጠም። በራፋ ከተማ ፍርስራሽም ላይም ይቋቋማል የተባለውም ይሄ ካምፕም በመጀመሪያ 600 ፍልስጤማውያንን በመቀጠል አጠቃላይ የጋዛ ህዝብን 2.1 ሚሊዮን የሚኖሩ እንደሆነም ተገልጾ ፍልስጤማውያን በካምፑ መውጣትም እንደማይፈቀድላቸውም ተናግረዋል። በዚህም አውዳሚ ጦርነትም ከ2.1 ሚሊዮን ከሚሆነውም የጋዛ ህዝብ መካከልም ዘጠና በመቶ ወይም ሁለት ነጥብ አንድ ሚሊዮን ህዝብም ተፈናቅሏል። አንዳንዶች በተደጋጋሚ እየተፈናቀሉ ሲሆን በርካታ በተጨናነቀ በአስከፊ ሁኔታ ውስጥም ነው የሚኖሩት። እስራኤል በጋዛ ሰርጥ ያለውን ሰፈራ በማፍረስ በአውሮፓውያን በ2005 ጦሯን ማስወጣቷ ነበር። ሆኖም ከግብፅ ጋርም በጋራ በመሆንም የጋዛን ጸጥታና መዳረሻን ተቆጣጥራ ትገኛለች። ይህን የእስራኤል አደጋና የመጠቅለል እቅድ የተሰማውም ለአስር ዓመታትም የቀጠለውም የእስራኤልና ፍልስጤማውያን ጦርነትም እልባት ለመስጠትም የሁለት ግዛትን መፍትሄ ሀሳቦችም እንደገና እየቀረበ ባለበት ሁኔታ ነው። የፍልስጤም ሀገር ምስረታም እስራኤል በ እስራኤል በያዘቻቸው ዌስት ባንክና ምስራቃዊ ኢየሩሳሌም ጨምሮ ጋዛን ያካተተ ጭምር ነው። እስራኤል በሀገርነት በአውሮፓውያን በ1948 ስትመሰረት በመቶ ሺዎች የሚቆጠሩ ፍልስጤማውያን ያፈናቀለች ሲሆንም፣ ይህንን ናቅባም ወይም ታላቅ ውልቂት ሲሉም ይጠሩታል። በአሁኑ ወቅት ፍልስጤማውያን ይደገማል በሚል ፍራቻ ላይ ናቸው። ከቀያቸው ተፈናቅለዋል። ፍልስጤማውያን አብዛኛው በጋዛ ሰፍረዋል። በአሁኑ ወቅት ካሉ የጋዛ ነዋሪዎች መካከልም ሶስት አራት ተኛ የሚይዙት በዚያ ወቅት የተፈናቀሉ የልጅ ልጆች ናቸው። ሌሎቹን 900 ሺህ የሚሆኑት ደግሞ አሁን እስራኤል በኃይል በያዘቻቸው ዌስት ባንክ ይኖራሉ። በተጨማሪም 3.4 ሚሊዮን የሚሆኑ ፍልስጤማውያን በዮርዳኖስ በሶሪያ ና በሊባኖስ እንደሚኖሩ የተባበሩት መንግስታት መረጃ ያሳያል። ከዚያም ጊዜ ጀምሮ ለ7000 አይሁዳውያን መኖሪያ የሚሆኑ 160 ሰፋሪዎችን ገንብታለች። በዌስት ባንክ 3.3 ሚሊዮን የሚሆኑ ፍልስጤማውያን ይኖራሉ። አብዛኛው የዓለም አቀፍ ማህበረሰብ እስራኤል እያደረገችው ያለውን ሰፈራን ዳ ዓለም ህገ መሰረትም ህገ ወጥ ነው ሲልም ኮንነዋል። እስራኤል ግን ይህንን አትቀበልም። እስራኤል በተከታታይ የመጡ አስተዳደሮችን ሰፈራዎችን እንዲስፋፉ አድርጓል። ይሁን እንጂ ሰፈራን የሚደግፈውም የቀኝ ክንፍ አክራሪ ጥምረትን የሆነውን መንግስትም የሚመሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድጋሚ ወደ ስልጣን መምጣታቸውን ተከትሎ በከፍተኛ ሁኔታዎችም ሰፈራዎችን እየተስፋፉ ይገኛሉ። የጋዛ ጦርነትም እንዲሁም ለነዚህ ሰፈራዎች መጨመር በር ከፋች እንደሆነ ተናግረዋል። ሰፈራዎች መስፋፋት ብቻ ሳይሆንም ሰፋሪዎችን በፍልስጤማውያን ላይም የሚፈጽሟቸውን ጥቃትም መባባሱን ተገልጿል። እንደ የተባበሩት መንግስታት መረጃ መሰረትም የጋዛ ጦርነትም ከተነሳ ጀምሮ በዌስት ባንክ ቢያንስ 975 ፍልስጤማውያን በእስራኤል ጸጥታ ኃይሎችና በእስራኤል ሰፋሪዎችም ተገሏል። ይህ ሁሉ ጉዳይ መነሻ የሆነውም እና በጥቅምት ሰባትም እስራኤል ላይ ማስተካጊ ጥቃት ያደረሱ ሐማስ ሁሉንም የእስራኤል ታጋቾችን ለመልቀቅና በጋዛ ያለውን ጦርነትም ለማስቆም የሚያስችልም ድርድርም ለማድረግም ዝግጁ መሆኑን ገልጿል። የፍልስጤሙ ቡድን የጋዛን ተኩስ አቁም ስምምነትን የተሳካ ለማድረግም በኳተር ሽምጋዮችን በኩልም የቀረበውን ሐሳብ መቀበሉን አሳውቋል። ቡድኑ በቴሌግራም ባወጣው መግለ ጫ ጦርነቱን ለማስቆም ኃይሉን ለማስወጣትም እና ሁሉንም እስረኞችን ለመልቀቅም አጠቃላይ ስምምነት ለመፈጸም ዝግጁ ነኝም ብሏል። እስራኤል ጋዛ ሙሉ በሙሉ ለመውረርም የያዘችውን ቅድመ ተከተል ብዙ ዋጋ የሚያስከፍል መሆኑን በመግለጽ ምንም አይነት እጅ መስጠት የለም ሲሉም አሳውቋል። እንደዛም ሆኖ ግን የቤንያሚን ኔታንያሁ መንግስትም አሁን ድረስም ነገሩን በጦርነት ለመቋጨት እንጂ በድርድር ጉዳዩ ለማስተካከል ያሰበም አይመስልም። ይህን ተከትሎ ግን በመቶ ሺዎች የሚቆጠሩ እስራኤላውያን በአደባባይ ወጥተውም በመንግስታቸውም ላይ ያላቸውን ቅሬታም እያሳዩ ይገኛሉ። ሐማስን ለማጥፋት የሚያል ልሙጥም ኔታንያሁ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መሽጎ የሚገኘውን ሐማስ ሙሉ ለሙሉ ጠራርጎ ካልተወገደ በቀርም በጋዛ ሰርጥም ጦርነቱ መቆም የለበትም የሚለውም አቋማቸውንም አሁንም ይዘው ይገኛሉ።